ሰላም ክቡራትና ክቡራን እንደምን አላችሁ? ይህ አሳዋቂ ሚዲያ ነው። በዛሬው ጥንቅራችን የቀድሞ የሙፈሪሀት ካሚል አማካሪ መረጃ ስለማውጣታቸው፣ የብልጽግና ኮማንዶዎች ከነ ትጥቃቸው ፋኖን ስለመቀላቀላቸው፣ ስለ ደቡብ ወሎ ኤጲስቆጶሳት ሹመት ውዝግብ ዝርዝር መረጃ ትሰሙበታላችሁ። ወቅታዊ ፈጣንና ታአማኒ መረጃ እንዲደርሳችሁ ከአሳዋቂ ሚዲያ ጋር ይወዳጁ። ያን ወደ መረጃው እናልፋለን። ዶክተር ሳሙኤል ተፈራ በአዲስ አበባ ዩኒቨርሲቲ የአፍሪካ እና እስያ ጥናት ማዕከል ውስጥ መምህር ነበሩ። በተለያዩ መንግስታዊ እና መንግስታዊ ባልሆኑ ተቋማት ውስጥ በኃላፊነት እና በአማካሪነት ሀገራቸውን አገልግለዋል። በተለይም በሰላም ሚኒስቴር የሙፈሪሀት ካሚል አማካሪም በመሆን ለውጡ ሲጀመር የበኩላቸውን ሙያዊ አስተዋጽኦ አበርክተዋል። በአገር አቀፍ ደረጃ በተለያዩ አገራዊ ፕሮጀክቶች ላይም ጉልህ ተሳትፎ ነበራቸው። ኢትዮጵያ በታላቁ የህዳሴ ግድብ ግንባታ ሂደት ከታችኞቹ የተፋሰሱ ሀገራት ለገጠማት ዲፕሎማሲያዊ ጫና አስፈላጊውን ጥናት በማድረግ ለተደራዳሪ ኃይሉ ጥናትን መሰረት ያደረጉ ሀሳቦችን በማፍለቅ ጉልሚና ተጫውተዋል። አሁን ላይ ለተሻለ ትምህርት ዝግጅት አሜሪካ ይገኛሉ። ለሰሞንኛና ለዓመታት በዘለቀው የኢትዮጵያ ስብራት በፌስቡክ ገጻቸው ተከታዩን መረጃ አጋርተዋል። እኛም የሀሳብ ለውጥ ሳናደርግ እንደሚከተለው አቅርበነዋል። በመንግስታዊ ሙስናና ቅሌት ምክንያት የሰሞኑ የሸኒሌ የባቡር አደጋ፣ መና የቀረው የማዳበሪያ ጉዳይ፣ እየተባባሰ የመጣው የአማራ ክልል ጦርነትና በተለያዩ ክልሎች ያለ ግጭት ስርዓት አልበኝነት፣ ሀገራችን የተዘፈቀችበት የዓለም አቀፍ ዕዳ፣ የህዝብ በልቶ ማደር አለመቻል የወለደው ምሬት እና ሌሎችም ስር የሰደዱ ችግሮች ምላሽ ከመስጠትና ኃላፊነት ከመውሰድ ይልቅ የማይጨበጥ የተስፋ ሊጥ እያበኩ በማይጋገር ዳቦ ህዝብ ህልውና እና ኑሮ ላይ ማፌዝ ሊያበቃ ይገባል። ይላል የዶክተር ሳሙኤል ጽሁፍ። ከድሃ ጉረሮ እየተነጠቀ በሚሰበሰብ ግብር የሚገኝ የአገር ሀብትና ጥሪት የጦርነት ቀለብ ሊሆን አይገባም። የድሃ ኢትዮጵያዊ ልጅ በፖለቲካ መፍትሄ ሊያከትን በሚችል ጦርነት ሳቢያ በየዕለቱ በከንቱ መስዋዕት ማብቃት አለበት። በድሮን እና በነፍስ ወከፍ መሳሪያ የሚረግፈው ሰላማዊ ሰው ህይወት እና እየደረሰ ያለው አካላዊና ስነልቦና የስብራት ልቦናዊ በቃ ሊባል ይገባል። ምሁሩ፣ ተማሪው፣ ገበሬው፣ አርብቶ አደሩ፣ ወታደሩ፣ ነጋዴው፣ የጤና እና ሌላው ባለሙያ በሙሉ በሰላም ወጥቶ የመግባት መሰረታዊ ዋስትና ሊጎናጸፍ ይገባል። ጠቅላይ ሚኒስትሩ የሚያስተዳድሩት በየሄዱበት የሚያስከትሏቸውን ሹሞቻቸውንና እና አድርባይ አንጋቾቻቸውን ብቻ ሳይሆን ኢትዮጵያና ኢትዮጵያውያንንም እንዳሉ ባይዘነጉም በጋድ እየሆነ ያለውን ነባራዊ ሁኔታ ተቀብለው አስተዳደራቸውን ቢፈትሹ ለመካድ ሳይሆን በጥሞና ድክመታቸውን ተቀብለው የእርምት እርምጃ ቢወስዱ ቆጡን አወርድ ብለው የብብታቸውን የሚያስጥል ውጥን ማንሳትና መጣል እንዲሁም ይህ ሳይሆን ሲቀር ከሚቀሰቀስ ህዝባዊ ቁጣና ማዕበል አገራችን ወደማያባራ ቀውስ እንዳትገባ ከቀልባቸው ሆኖ ቢመክሩ ይበጃል ባይ ነኝ። ቢያቀርም እውነታውን ውጦ ለዘላቂ መፍትሄና ሰላም መስፈን ከልብ ከሀገር ለመምከር መዘጋጀት ይቅደም ይላል የዶክተሩ መልእክት። ወደ ሌላ ጥንቅራችን ስናልፍ በአማራ ክልል ያለው ትንቅንቅ አሁንም ቀጥሏል። አገዛዙ የኦሮሚያ ልዩ ኃይልን ወደ አማራ ክልል ካስገባ በኋላ ውጊያዎች ተጠናክረው ቀጥለዋል። የአገዛዙ ዙፋን አስጠባቂ ወታደሮችና ኮማንዶዎች ከነሙሉ ሙሉ ትጥቃቸው ወደ አማራ ፋኖ በይፋ ተቀላቅለዋል። ዓለም ላይ ያልተደረገ ጭካኔ ባይናችን ከማየታችን በላይ ምን ልንጠብቅ ነው ሲሉም ራሳቸውን ጠይቀዋል። የማንም ወንበር አስጠባቂ የሆነን በአማራ ህዝብ ላይ እንዲህ አይነት አስነዋሪ ተግባር ሲፈጸም አናይም በማለት ከዛሬ ጀምሮ የትኛውም የሰው ፍጡር ጡት ከሚቆርጥ ስርዓት ጋር ሊፋለም ይገባል፣ በማለት አጥንታችንን የምንከሰክስለት ደማችንንም የምናፈስለት ግልጽ ዓላማ በሌለበት በየቦታው ከምንሞት፣ ኑና ከህዝባችን ጎንቆመን አብረን ሰው በላውን ስርዓት እንታገል ሲሉ መልእክታቸውን አስተላልፈዋል። ለፋኖ እጃቸውን የሰጡ የኮማንዶ አባላት አንደኛ ኮማንደር ሃምሳ አለቃ ግርማ ማንደፍሮ፣ ሁለተኛ ኮማንደር አስር አለቃ ንብረቱ፣ ሶስተኛ ኮማንደር ታደሰ ደምስ የመሆናቸውን ጥቅምት 12 ቀን 2018 ዓ.ም የአፋባ ቴዎድሮስ አንደኛ ክፍለ ጦር ህዝብ ግንኙነት ፋኖ አብታሙ ዮሴፍ ገልጿል። በተመሳሳይ ዜና የአብይ አህመድን አፓርታይድ የግፍና ጭቆና አካሄድ የተረዱ የመከላከያ አባላት ስርዓቱን በመክዳት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝን መቀላቀላቸው ቀጥሏል። ሰሞኑን የአብይ አህመድ የግፍ አገዛዝ የተቃወሙ የ84ኛ ክፍለ ጦር ራሱን መከላከያ ብሎ የሚጠራው የአገዛዙ አመራርና አባላት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ውዝ ከሰም ክፍለ ጦር ተስፋ ብርጌድን ተቀላቅለዋል። ከስርዓቱ የግፋ አገዛዝ በየጊዜው እየወጡ የፋኖ ኃይልን የሚቀላቀሉ የመከላከያ አባላት እየጨመሩ መምጣታቸውን ተከትሎ የስራዊቱ የመዋጋት የአካልና የስነ ልቦና አቅም እየተዳከመ መጥቷል። በዚህም የተደናገጠው የአብይ አህመድ አገዛዝ ኦሮሚያ ልዩ ኃይልን ራሱን መከላከያ ስራዊት ብሎ የሚጠራውን ኃይል የመከላከያ ልብስ አልብሶ በማስገባት የሴት ጡት መቁረጥ መጀመሩ ለአማራ ህዝብ ያለውን የቆየ ጥላቻ ማሳያ ሆኖ የቀጠለ ሲሆን አገዛዙን በመግዳት አፋ ባህር ደቡብ አማራ ቀጠና ሳምነ ኡዝ ከሰም ክፍለ ጦሩን ሲቀላቀሉ የአፋ ባህር ደቡብ አማራ ቀጠና ሳምነ ኡዝ ምክትል አዛዥ ኦፕሬሽንና እና ሀምሳ አለቃ ካሳ ጌታቸው እና የአፋ ባህር ደቡብ አማራ ቀጠና ሳምነ ኡዝ ከሰም ክፍለ ጦር ተስፋ ብርጌድ አዛዥ አርበኛ ጌታቸው ሻሮድ ደማቅ አቀባበል አድርገውላቸዋል። ወደ ሌላ መረጃችን ስናልፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በሚያካሄደው ስብሰባ ላይ በደቡብ ወሎ ሀገረ ስብከት ሊደረግ የታሰበው የኤጲስቆጶስ ሹመት ከፍተኛ ውዝግብ የቀሰቀሰ ሲሆን ቅዱስ ሲኖዶሱ ጥንቃቄ የተሞላበት ውሳኔ እንዲያሳልፍ አንድ የቤተ ክርስቲያኗ ሊቅ ጥሪ አቅርበዋል። ብሉን ያቀረቡት ሊቀ ሊቃውንት አባ ወልደ ትንሣኤ አባተ ሲሆኑ በ33 ዓመታት ሀገረ ስብከቱን የመሩት ብፁዕ አቡነ አትናቴዎስ በእድሜ መግፋት ምክንያት በጡረታ ለመገለል ለቅዱስ ሲኖዶሱ ጥያቄ ማቅረባቸውን ተከትሎ በሀገረ ስብከቱ ላይ የሚሾመው አባት ማንነት ለአካባቢው ሰላም ወሳኝ መሆኑን አስገንዝበዋል። ሊቀ ሊቃውንት አባ ወልደ ትንሣኤ እንዳሉት ታሪካዊና አንጋፋ የነበረው የደቡብ ወሎ ሀገረ ስብከት ላለፉት አርባ ዓመታት ያህል ከፍተኛ የአስተዳደር በደል ተፈጽሞበታል። ሀገረ ስብከቱ መንጋውን በትነዋል። ለምዕመናን ተገቢውን መንፈሳዊ አገልግሎት ባለመስጠቱ የቤተ ክርስቲያኒቱ ልጆች ለሌሎች እምነቶች ተጋላጭ እንዲሆኑ አድርጓል። ታሪካዊ ገዳማትን ችላ ብለዋል። እንደ ተድባበ ማርያም፣ ጋስጫ፣ አባ ጊዮርጊስና ፓትሮንስ ማርያም ያሉ የሺ ዘመናት ታሪክ ያላቸው ጥንታዊ ገዳማትና አድባራት ተገቢውን እንክብካቤ በማጣታቸው ለመፍረስና አገልግሎታቸውን ለማቋረጥ ተዳርገዋል። የልማት ስራ አልሰራም። በምዕመናን ከሚሰበሰበው መዋጮዎች ምንም አይነት የልማትም ሆነ የወንጌል አገልግሎት ስራ እንዳልተከናወነበት ሊቁ በመግለጫቸው ጠቁመዋል። በጡረታ የሚገለሉትን አባት ለመተካት በሚደረገው ሂደት ውስጥ አንዳንድ ሊቃነ ጳጳሳት ያለውን ብልሹ አሰራርን ለማስቀጠል ፍላጎት እንዳላቸው የገለጹት ሊቁ ይህ አካሄድ አገረ ስብከቱን ለከፋ ችግር እንደሚዳርገው አስጠንቅቀዋል። ከአራት ዓመታት በፊት ከግማሽ ሚሊዮን በላይ የሚሆነ የአገረ ስብከቱ ምዕመናን በወንጌል አገልግሎታቸውና በልማት ሥራቸው የሚታወቁት ብፁዕ አቡነ ሕዝቅኤል እንዲመደቡላቸው በፊርማቸው መጠየቃቸውን አስታውሰዋል። በመሆኑም ቅዱስ ሲኖዶሱ የሕዝቡን ድምፅ ሰምቶና የአገረ ስብከቱን ችግሮች በሚገባ ተረድቶ በምዕመናን ዘንድ ተቀባይነት ያላቸውን አባት ቢመድብ ለአካባቢው ሰላም ወሳኝ መሆኑን ሊቀ ሊቃውንት አባ ወልደትንሳኤ አሳስበዋል። በተቃራኒው ለሀገረ ስብከቱ የማይመጥን እና በህዝቡ ዘንድ ተቀባይነት የሌለው አባት ቢመደብ ሀገረ ስብከቱ ወደ መከፋፈል እና መበታተል ሊያመራ እንደሚችልም፣ ችግሩም ከቤተ ክርስቲያን አልፎ ለሀገር የሚተርፍ ቀውስ ሊፈጥር እንደሚችል ጠንካራ ማስጠንቀቂያ ሰጥተዋል። የቅዱስ ሲኖዶሱ መጪው የጥቅምት ጉባኤ በዚህ ጉዳይ ላይ የሚሰጠው ውሳኔ በሀገረ ስብከቱ ምዕመናን ዘንድ በከፍተኛ ጉጉትና ስጋት እየተጠበቀ ነው ሲል የዘገበው ዘ ሀበሻ ነው። ግባት ክን ለዛሬ ያዝንላችሁ መረጃ የተከታተላችሁትን ይመስላል። ተጨማሪ መረጃ እንዲደርሳችሁ ቤተሰባችን ይሁኑ። እያን በሌላ ጥንቅር እስክንገናኝ ቸር ይግጠመን።